ቀጠኝ ብላችሁ አደባባይ ትወጣላችሁ። ይህን የሚያደርጋችሁ ማን ነው? ሰው አይደለም፣ ገንዘብ። ሪስፔክት ስታደርጉት የምታገኙትን ነገር እያንዳንዷን አክብራችሁ በክብር ስትይዙት ደግሞ ንጉስ ያደርጋችኋል። የትም ቦታ ነግሳችሁ ትኖራላችሁ። ሶ ገንዘቡን ማታከብሩት ከሆነ ለምን ትሰራላችሁ? ቁጫ አትሉም እንዲ ወይ ዝም ብላችሁ አገር ቤት የምሰሩት ልክ ገንዘቡን ስታገኙ ሰዎችን ለማስደሰት ለከሌ እንዲበገዛላት ለከሌ ምናምን ማንም አይደሰትም። ያረግሽለት ሰው እንዳለ ነገር ወቃሽሽ ነው የሚሆነው። ምን ነው የሚልሽ እንደ ሻማ እየቀለጠች ሰው ገ ማቅላት አያዋጣም። ለማንም አልቀልጥም። ለማንም ባለመቅለጤ ሲሆን መገባ ከሆነ ተመችቶኝ ነው መገበው። አይሆንም እንጂ አትክለጡ ለማንም ማንም የእናንተ መቅለጥ አይገባው፣ ማንም። መጀመሪያ ለራሳችሁ ሁኑ። ራስሽ ቆንጆ ልበሽ፣ ቆንጆ አጊጭ፣ ቆንጆ ነገር ያዥ። ስልክ እንኳን ስትገዙ ደህና ደህናውን ስልክ፣ ለከሊ ገዝ ይችላል ደስ ብሎ፣ እናንተ የምትይዙት የማይረባ። ምርጥ ምርጡን ለራስሽ መጀመሪያ። ሕይወት አንዴ ነው እሺ፣ የምትኖሩት አንዴ። ለምኖረው ለማንም አልቀልጥም። መጨረሻ ሁላችንም ስንሞት ፍርድ ፊት እኩል ነው የምንቆመው። መርዳት ማገዝ ካለብሽ በአግባቡ፣ አግባብ ባለው መልኩ ሰውነሽ እንደ መልአክ ለመኖር እንደ ቅዱስ ለመኖር እንደ መልአክ ለመኖር ምድር ላይ ነው የምትኖሪ። እየዋ ስትኝ ረግጠዎች ነው የሚያልፉት እንጂ ማንም ይሄን አርግሽልኛል ብሎ ለምስጋና እንኳን አይቆምም። ለምስክርነት ይህንን ያያችሁ ሰዎች ትመሰክራላችሁ። ጥሩ ያረጋችሁላቸው ሰዎች ነው ከሳሾቻቸው ነው የሚመጡት መልካም ያረጋችሁላቸው ያበላችኋቸው ያጠጣችኋቸው በችግራቸው ጊዜ ደረሳችሁላቸው ጨንቋቸው ከጭንቀታቸው ያወጣችኋቸው ሰዎች ከሳሾቻችሁ ሆነው ይመጣሉ። እንዲያረገችኝ ብለው እንዲያረገኝ ብለው ሊወነጅሏችሁ ከፊት የሚሰለፉት እነሱ ናቸው። ታዲያ ለዚህ ሰው ነው እንዲህ የምትቀልጡት? ለሰው ልጅ በጎ አድርጉ ግን ራሳችሁን ሳትጎዱ ቅድሚያ ለራስ ከራስ በላይ ነፋስ የሚለው ተረት ተረት ብቻ እንዳይመስላችሁ ራስን ሪስፔክት ማድረግ ያ ነው። ራሳችሁ ሪስፔክት አድርጋችሁ በኮንፊደንስ ስትኖሩ ሰዎችም ያከብሯችኋል። አሁን አንቺ ለሱ ይቀለጥሽ ምን አረጋው? መቶ አያጓራሽ ለበይ ነገርሽ፣ አስጠላይ ንግግርሽ ምናምን ነው የሚልሽ። አየሽ፣ የሰው ልጅ ውለታ ቢስ ነው። አየሽ ቢያንስ እንኳን ለምን እንደተወለደሁሽ በውሸት ሞላኝ። በቃ በውሸት እስከምወስድ ድረስ አፉ ማሩ ነው። በቃ ቅበት ከብቶ ነው የማይጣው። በቃ ከዛው አሁን ደግሞ እኔ በሱ ምክንያት ነበረ ታመምኩት፣ በንደት ምክንያት ከዛ ታመሜ ወድቄ መልሼ ደግሞ ስነሳ አማረብሽ አለኝና፣ መርሳ ተመልሶ መጥቶ ልመና እንታረቅ፣ እኔ ነኝ አጠፋሁት፣ ብዙ ብድለ ተበደልኩሽ እኔ እንታረቅ አለኝ። እኔ መታረቅ አልፈልግም፣ ሁለተኛ የወጣሁበት ሲኦል መግባት አልፈልግም፣ ይብቃኝ ካንተ ጋር ያለኝ ነገር አልኩት። ቶ እንቢ አልኩትና ተመልሶ ደግሞ ሄደ እና በውሸት ስለ ሞላኝ ነው ይሄን ሁላ። እና ያዘኝ ምንድን ነው ችግሩ? ውለ እንትን ያደን ይሉን ታዘኝ ትላንትና በሱ መጥቼ በሰው ፍላፊት ዛሬ ደግሞ እንዴት እሱን መካድ ማለት ከባድ ነው አልኩትና በዛ ምክንያት ነው የተበለው። ታ አልበላም ነበር ምክንያት የሚባል ነገር አይሰራም። ምክንያት አያድንሽ። ምክንያት የሚያደርግ ቢሆን ኖሮ የሰው ልጅ ፈጣሪ አዘዘውን ጥፋት አጥፍቶ ምክንያት ነበረው አይደል? ከመሞት ግን አልዳነም። አለቅ ምክንያት አያድን። ገንዘብሽ ከጠፋ፣ ሕይወትሽ እድሜሽ፣ ሴትነትሽ ከተበላሸ በኋላ ምክንያትሽ ያድንሻል። ምክንያትሽን አቅፈሽ ነው የምትቀመጭው። ሌሎቻችሁ ሰው ሀገር ያላችሁ ሰዎች ለህቴ ለወንድሜ፣ ለጋሼ ለምናምን ምናምን ከማለታችሁ በፊት መጀመሪያ ራሳችሁን አንሱ፣ ለራሳችሁ ቁሙ። ፍቅረኛ ምናምን ምንም አያደርግላችሁም። የዛሬ ፍቅረኛ አንቺ ላይ ሊጠቀም ነው ይፈልግ፣ ጥቅማጥቅምሽን ነው ይፈልግ። አሁንም ይመጣል የማስጠንቀቅሽ ነገር አሁን፣ ይውሽ፣ ቆርጠሽ ጣይውሽ። እንደዚህ አይነት እሱ ካንሰር ነው ካንሰር። ከህይወትሽ ቆርጠሽ አስውጭ፣ ስልክሽን ቀይሪ፣ ኑሮሽን አዲስ ገጽ ግለጪ። የጠፋው ጠፍቷል። ባንቺ ጥፋት ነው የጠፋው። ሶ እንዴት ነው ማስተካከል ያለብሽ? እንዴት ነው አዲስ ኢነርጂ ውስጥ ገብተሽ ወደፊት የምትቀጥይው ስለሚለው እናውራ። አጥፊው ሁሉም ከእሱ ጋር የሚያስታውሱሽን ነገሮች፣ ጽሁፎች ምናምን፣ እንደልች ፎቶዎች ምናምን አጠፋፊ፣ ስልኩንም ጭምር አዲስ ሲምካርድ ገዝተሽ፣ አዲስ ሲምካርድ ክተሽ ስልክሽ ውስጥ አዲስ ኮንታክቶች ብቻ ይኑሩሽ። ህይወትሽን አንድ ብለሽ ጀምሪ የምታገኙን ገንዘብ ዘጠና ፐርሰንት አስቀምጪ ያጠፋሽውን ለማካካስ መልበስ እያማረሽ ማጌጥ እያማረሽ ጥሩ ሆነ አሁን አታረጊ ራስሽን የምታከብሪበትን መንገድ ነው መነገርሽ ራስሽን የምትክሺበትን መንገድ ራስሽ ላይ እዳ አለብሽ አ አጥፍተሻል ሶ ያጠፋሽውን የምታካክሺው በምንድን ነው መቶ ብር ብታገኚ ሰማንያ ብሩን አስቀምጠሽ ሀያ ብሩን ትጠቀሚያለሽ እንደማለት ነው ገብቶሻል በዚህ አይነት መንገድ አዲስ ገጽ ግለች። እያማረብሽ ቆንጆ እየሆንሽ እየተስተካከለ ጤንነትሽ፣ ውበትሽ፣ የገንዘብ አቅምሽ እየተስተካከለ ይመጣል። እንዲህ እንደሆነ አይቀርም። ያኔ ብዙ ሰዎች አንቺ መፈለግ ይጀምራሉ። አስረግጬ ምነግርሽ ይ ያኔ ነው የምትበዩው። አሁንማ ማንም የለም። አሁንማ ማንም አይፈልግሽ። አሁንማ ዝም ብለው ኦን ኦፍ ነው የሚሆኑት ሰዎች እየመጡ ነው። ትኩረት አትስቢም አሁን ትኩረት የምትስቡት ማደግ ስትጀምሩ፣ ገንዘብ ማግኘት ስትጀምሩ፣ ስትለወጡ ጥሩ ጥሩ ነገሮች ወደ ህይወታችሁ ሲመጡ ረስታችሁ ጥሩ አይምሮ በቃ ጽድት ያለ መንፈስ ኖሯችሁ ምናምን ስትቀጥሉ ደስተኛ ሆናችሁ ስትኖሩ ኤክሶቻችሁ አይናቸው መፍጠጥ ይጀምራል። ሁሉም ሰው ኤክስ ይኖረዋል። እዚህ ውስጥ የምትሰሙኝ ውስጥ አንድ ሶስት መቶዋችሁ ውስጥ ኤክሶች ይኖራቸዋል፣ ወንድም ይሁን ሴት ኤግሶቻችሁ ወድቃችሁ ምናምን እያለ አስታውሷችሁ እንደውም፣ በልድ እንደ እሳይ በወደቀ ባጣ በተቸገረ ነው የሚሏችሁ። ቀና ስትሉ ኤግሶቻችሁ አይናቸው መጉረጥረጥ ይጀምራል። ደማቸው መንተክተክ ይጀምራል። ሊያምርባችሁ ነው፣ ልትለወጡ ነው፣ ሌላ ሰው ሊፈልጋችሁ ነው፣ ሌላ ህይወት ልትጀምሩ ነው፣ ከብቷቸ ወደፊት ልትጓዙ ነው። ሰዋት እንዴት ይተኙላችኋል? የሚተኙላችሁ ይመስላችኋል? ልተኛ ቢሉ ራሱ አይችሉ አያስችላቸው። ያረጉት ነገር አለ፣ ያረጉት ነገር አለ። እናንተ ከፍ ብላችሁ ክንፍ አውጥታችሁ በበረራችሁ ቁጥር የእናንተ ከፍታ ለነሱ ሞት ነው ሞት የሞት ሞት ሰው ሊጠሏችሁ ይታገላሉ ማለት ነው ወደቀች